እነዚህ ልብሶች እያቸው፣ ሁለቱም ተመሳሳይ ናቸው አሰራራቸው። የከለር ልዩነት ግን አለው። አሁን ይሄ ለአዲስ አመት ይሆናል ጥቁሩና ይሄ ቢጫው ወርቀዘብ ተቀላቅሎ የተሰራው ነገር ለልብሱ ውበት እንዲኖረው አድርጎታል። ልብሷ ሻይን ታደርጋለች፣ ጥለት ጋር ተቀላቅሎ ሻይን የሚያደረግ ከለር ነው ያላት። በቀይና በተለያየ ከለር የገባበት ልብስ ነው። እዚህ ጋ ደግሞ ፍሬሞቹ ወርቀ ዘቦ ተቀላቀለ ነው። እዚ ጋ ያሉት ነገሮች ደግሞ ለልብሱ የበለጠ ውበት እንዲኖረው አርጎታል። ዲዛይኑ ቆንጆ ነው። እነዚህ ልብሶች የከለር ልዩነት ነው እንጂ ተመሳሳይ አሰራር ያላቸው። አዳዲስ ከሆናችሁ ለማታውቁኝ ቴዲ እባላለሁ። የዚህ ፕሮግራም አዘጋጅና አቅራቢ ነኝ። የምንገኘው ደግሞ በብሌን ሀበሻ አዲስ አበባ 22 ጸዲ ፕላዛ አንደኛ ፎቅ በሚገኘው ሱቋ ነው ማለት ነው። ዛሬ ለእናንተ የተመረጡ አልባሳት እናሳያለን። አብራችሁን ቆዩ። ዛሬ ደግሞ የምናሳያችሁ ቴዲ እንደተናገረው የተመረጡ ቆንጆ ቆንጆ አልባሳቶችን ይዘን ቀርበናል። ከዚህ ይጀምራለሁ። እንደምታዩት የሚያምር ልብስ ነው። እንደምታዩት ቴዲ እውነት ነው። እንደምታዩት ጽድት ያለ ልብስ ነው። ጥለት አገባቡ ያምራል። ቆንጆ ልብስ ነው። ከዚህ ጋር ያሉት ዲዛይኖች ለልብሱ ውበት እንዲኖር አድርጎታል። እነዚህ ነገሮች ለየት ያለ ዲዛይን ነው። ይሄ ልብስ በፈልጋችሁ ዲዛይን ይሰራል። እናንተ መረጣችሁት። እንደዚህ አይነት ከለር አገባብ ለምትፈልጉቶቻችን ቶቻችን ይሆናል። በጣም ጥለት አገባባቸውን እንደምታያቸው ጽድት ያለ ነው። ይሄ ልብስ አልቆለት ሀያ ሁለት ሺ ብር ነው። ሀያ ሁለት ሺ ብር ነው። አዲስ ልብስ ነው። ነጠላው ይሄን ይመስላል። ተሰፍቶ ተቋጭቶ በደንብ የምትለብሱት ነጠላ ነው። እንደዚህ አይነት ጥለት ለምትፈልጉ ቶቻችን ይሆናል። ቆንጆ ልብስ ነው። ቀጣዩ ልብሱ እዩት። እንደምታዩት ኦሬንጅ ከለር ይበዛዋል በወርቀ ዘቦ ተቀላቅሎ የተሰራ ነው። ጽድት ያለ ሽመና ነው። ይሄ ልብስ እንደምታወቁት በሌላ ዲዛይን ነበረው ጥለቱ ይሄ ሆኖ ሌላ ዲዛይን፣ ይሄ ግን ለየት ብሎ የተሰራ ነው። እዚህ ጋር የምታያቸው ነገሮች ለልብሱ ውበት እንዲኖሩ አድርጎታል። ጽድት ብሎ የተሸመነው ቸኮሌት ከለር አለው ቆንጆ ነው። ቆንጆ ልብስ ነው። እንደምታዩት መነን ሁለት አይና መነን ነው እንደተለመደው ነጥለው ይሄን ይመስላል። በጣም ነው የሚያምረው። አልቆለት በግሩፕ ሊለበስ ለሰርግ፣ ለክርስትና ለፈልጋችሁት ፕሮግራም ይሆናል። ይሄ ልብስ አልቆለት 23 ሺህ ብር ነው። አዲስ ልብስ ነው። ጽድት ያለ ነው። ፊኒሺንግ አሰራራችን እንደተለመደ ነው። ቆንጆ ልብስ ነው። ቀጣዩ ልብስ እዩት። እንደምታዩት ጽድት ብሎ የተሸመነ ሽመና ነው። ሻይን ያደርጋል። ከጥለቱ ጋር የተቀላቀሉ ሻይን የሚያደርጉ ከለሮች አሉት። እነዚህ ደግሞ ለልብሱ ውበት እንዲኖር አድርጎታል። የተለያየ ጥለት ነው የገባው። ፍሬሙ ደግሞ የሚያምር ነው። እዚህ ና እዚህ ያለው ፍሬም መዝጊያው ማለት ነው። ውበት አለው። በጣም ቆንጆ ልብስ ነው። ጥድት ሁሉ የተሸመነ ሽመና ነው። መታ ያለ ልብስ ነው። መነኑ ሁለት አይና መነን ነው። በፈለጋችሁ ዲዛይን መሰራት ይችላል። ጥለት አገባብ ለምትፈልጉ ቶቻችን ይሆናል። በጣም ቆንጆ ልብስ ነው። ውብ ነው። የልብስ አልቆለት ሀያ ሺ ብር ነው። ሀያ ሺ ብር ነው። ቆንጆ ልብስ ነው። ይህን ለፈልጋችሁ ፕሮግራም መሆን የሚችል ልብስ ነው። ነጠላው ይሄን ይመስላል። ትልቅ ነው። ተሰፍቶ ተቋስቶ በደንብ የምትለብሱት ነጠላ ነው። ትልቅ ነጠላ ነው። ቀጣዩ ልብስ እዩት። እንደምታዩት ጽድት ብሎ የተሰራ ሽመና ነው። ጥለት አገባቡ በጣም ያምራል። ደስ የሚል ጥለት አገባብ ነው። እንደዚህ አይነት ጥለት አገባብ ለምትፈልጉቶቻችን ይሆናል። ደስ የሚል ጥለቶች አሉ። ሽብርቅርቅ ያለ ልብስ ነው። መታ ብሎ የተሰራ ነው። መነኑ ሁለት አይና መነን ነው። ሁሌ እንደምንነግራችሁ መታብሎ የተሸመነ ሽመና ነው። ከወገብ በላይ ያለው ያለውን ዲዛይን እናንተ መርጣችሁ ይሰራል። ፈልጋችሁ አራት ማዕዘን ፈልጉ፣ ክብ ትልቅ ልብስ ነው እንደምታዩት። ፒንክ ነው የሚባለው ወደ ፒንክ መሄድ ከለር ነው፣ መደቡ ፒንክ ነው። እንደዚህ አይነት ጥለት አጋባብ ለምትፈልጉቶቻችን ቶቻችን ይሆናል። ይህ ልብስ አልቆለት ሀያ ሽብር ነው፣ ትልቅ ነው ነጠለው። እንደዚህ አይነት ጥለት ለምትፈልጉ ቶቻችን ይሆናል። ልብስ ተሰርቶ አልቆለት ዙሪያ ሆኖ ግጥምጥም ሲገጣጠም የሚያምር ውበት ያለው ልብስ ነው የሚሆነው። ቆንጆ ልብስ ነው። ቀጣይ ልብስ እዩት። ጽድት ብሎ የተሸመነ ሽመና ነው። አረንጓዴ እና ቢጫ ወርቅ ዘብ ተቀላቅሎ የተሰራ ልብስ ነው። እዚህ አይነት ጥለት አገባብ ለምትፈልጉቶቻችን ይሆናል። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖሩ አድርጎታል። እነዚህ ያሉት ነገሮች ቆንጆ ልብስ ነው። ፍሬሙ እንደምታዩት ቆንጆ ፍሬም መዝጊያ አላቸው። መነኑ ሁለት አይና መነን ነው ጽድት ብሎ የተሸመነ ሽመና ነው። ብፈልጋችሁ ዲዛይን መሰራት የሚችል ልብስ ነው። ሻይን ያረጋል። የልብስ አልቆለት ሀያ ሺ ብር ነው። እዚህ አይነት ልብስ ለምትፈልጉቶቻችን ቶቻችን ይሆናል። ቆንጆ ልብስ ነው። ቀጣዩ ልብስ እዩት። እንደምታዩት ጽድት ብሎ የተሸመነ ሽመና ነው። ሻይን ያረጋል። ጥለት አገባቡ መካከለኛ ጥለት ነው። ሻይን የሚያደርግ ልብስ ነው። እዚህ አይነት ጥለት አገባቡ ለምትፈልጉ ቶቻችን ይሆናል። ቆንጆ ነው። ደስ የሚል ከለር ነው። እንደምታዩት ቴዲ ሻይን ያደርጋል። ውስጡ ነጠላው ይህን ይመስላል። መካከለኛ ነጠላ ጥለት አለው። አሁን ይሄ በፈልጋችሁት ዲዛይን ማሰራት ትችላላችሁ። ፈልጉ ክብ፣ ፈልጉ አራት ማዕዘን። መነን ሁለት አይና መነን ነው። መታ ብሎ የተሰራ መነን ነው ያለው። ይህ ልብስ አልቆለት አስራ ስምንት ሺ ብር ነው። ቆንጆ ልብስ ነው። አዲስ ዲዛይን ነው። ዲዛይነት መካከለኛ ጥለት ለምትፈልጉቶቻችን ይሆናል። አሪፍ ልብስ ነው። ቀጣይ ልብስ ዩት ይሄን ልብስ እንደምታዩት አዲያ አበያ ነው። ውስጡ በጥቁርና በአዲያ አበያ የተሰራ ነው። አሁን ይሄ ለአዲስ አመት ይሆናል። ፋሽን ልብስ ነው። አሁን ወቅት የሚሰራ ልብስ ነው። ይሄ ልብስ በጣም የሚያምር ጥለት አገባብ ነው ያለው። ጥቁሩና ይሄ ቢጫው ወርቀ ዘብ ተቀላቅሎ የተሰራው ነገር ለልብሱ ውበት እንዲኖረው አርጎታል። ድምቅ እንዲል አርጎታል። ከጥቁሩ ላይ ቢጫ ሲኖር የበለጠ ፈካ ብሎ እንዲታይ አድርጎታል። ጥበብ አሰራሩ መነኑ ሁለት አይና መነን ነው። እንደምታዩት እዚህ ጋ ያሉት ደግሞ ፍሬም መዝጊያቸው ለልብሱ ውበት እንዲኖር አድርጎታል። የሚያምሩ ነገሮች አሉት ከዳር እና ከዳር። አሁን ለእንቁጣጣሽ፣ ለአዲስ አመት ለፈለጋችሁት ፕሮግራም መሆን ይችላል። ወቅቱ ስለሆነ ቀድሞ ማዘዝ ነው። አዲስ አመት አሁን ቀድሞ ሲታዘዝ የበለጠ ጥራት ኑሮት እንዲሰራ ይሆናል። አጋጣሚ ነው ጥለው አልመጣም አዲስ ልብስ ነው። የልብስ አልቆለት 23 ሺህ ብር ነው። ጽድት ብሎ ይሰራላቸዋል እንደተለመደው ቀጣዩን ልብስ እዩት። ሻይን ያረጋል። የልብስ ነገራችን ላይ በጣም ተወዳጅ ልብስ ነው፣ ብዙ ሰው ይወደዋል። ያሁን አራቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ነው የሚሆነው። እነዚህ ነገሮች ፍሬሙ ደግሞ ለልብሱ ውበት እንዲኖሩ አድርጎታል። እዚህና እዚህ ያሉት ፍሬማቸው መታ ብሎ የተሰራ ልብስ ነው። ሻይን ያረጋል። ውስጡ አይታያችሁ ይሆናል እንጂ የሚታያቸው ከሆነ ሻይን ያረጋል። እዚ አይነት ጥለት አገባብ ለምትፈልጉ ቶቻችን ይሆናል። መነኑ ሁለት አይና መነን ነው። ጽድት ብሎ የተሸመነ ሽመና ነው። ነጠላው ይሄን ይመስላል። አሁን ይሄ ትከሻ ላይ አልቆለት ጣል ሲደረግ የሚያምር ውበት ያለው ልብስ ነው የሚሆነው። ከነጠላው ላይ ያሉት መዝጊያዎች ራሱ በጣም ነው ውበት እንዲኖር አድርጎታል ልብሱን። ቆንጆ ልብስ ነው። ይሄ ልብስ አልቆለት 19 ብር ነው ነው ቆንጆ ልብስ ነው። እነዚህ ልብሶች ይያቸው ሁለቱም ተመሳሳይ ናቸው አሰራራቸው የከራሉ ልዩነት ግን አለው። ይሄ ባረንጓዴ ነው። ይሄ ቀይ ቡኒ የተሰራ ነው። ሻይን ያረጋል። ጽድት ብሎ የተሰራ ሽመና ነው። መካከለኛ ጥለት ነው። ትልቅ አይባልም። እንደዚህ መካከለኛ የተሰራ ነው። በጣም ነው የሚያምሩ እነዚህ ሁን ለቀለል ለላ ለፕሮግራም ይሆናቸዋል። ለሳይርግ ለክርስቲና ማጀቢያ ይሆናል። ቆንጆ ነው። ዚ አይነት መካከለኛ ጥለት ለምትፈልጉ ቶቻችን ሆናል። ሰፊ ማይባልም ጠባብ ማይባልም መካከለኛ ነው። መነኑ ሁለት አይና ነው። ውስጣቸው ሻይን የሚያደርግ ከለር አላቸው። በጣም ነው የሚያምሩ እነዚህ ልብሶች አልቆላቸው 17 17 ሺህ ብር ናቸው። ጽድት ብሎ የተሸመነ ሽመና ነው። ይሄ ቀዩ ነው። ይሄ አረንጓዴው ነጠላ ነው። ቆንጆ ልብሶች ናቸው። መነኑ ሁለት አይና መነን ነው። ሁሌ እንደምንነግራችሁ ፊኒሽንግ አሰራራችሁ፣ እንደተለመደው ፍሪ ሳይዝ ይሆንላችኋል። ፈልጉ የምታሰፉት ስትፈልጉ የምታጠቡት ይሆናል። ቆንጆ ልብሶች ናቸው። ቀጣይ ልብሱ እያት እንደምታዩት ቆንጆ አይነት አሰራርን የተሰራችው እነዚህ ነገሮች ለልብሱ ውበት እንዲኖር አድርጎታል። ዚግ ዚግዛግ ነገሮቹ ይሄም እንደዛው እዚህ ጋ አለ፣ እዚህም ደረጃው ላይም አለ ከፈለጋችሁ አንዷን ደረጃ እንደዚህ መቀነስ ይቻላል። ካለዛ ግን እንዳለ መሰራት ይችላል። እናንተ ተመረጣችሁት። እዚህ ጋር ያሉት ነገሮች ደግሞ ለልብሱ ውበት እንዲኖሩ አድርጎታል። ቆንጆ ልብስ ነው። መታ ብሎ የተሰራ ልብስ ነው። እንደዚህ በእጅ ሲዳሰስ ራሱ ፈርጥ ነው የሚመስለው፣ የሆነ የመጎርበጥ ስሜት አለው። መነኑ ሁለት አይና መነን ነው። ጽድት ብሎ የተሸመነ ሽመና ነው። እንደዚህ አይነት ጥለት አጋው ለምትፈልጉ ደንበኞቻችን ይሆናል። ነጠለው ይሄን ይመስላል። እሺ ከነጠለው የወሰዱት ሰዎችን አሳንሰው ነው ያው ነጠላና ቀሚስ አንዳንድ ጊዜ እኩል አይሆንም። አሰራሩ እንደዚህ ነው የሚሆነው። ትልቅ ነው፣ ተሰፍቶ ጥቋጭቶ በደንብ የምትለብሱት ልብስ ነው። ይህ ልብስ አልቆለት፣ በደንብ ተሰርቶ አልቆለት። ዙሪያ ሲሆን አሁን ይህ ዙሪያ ሲገጣጠም የሚያምር ውበት አለው። አልቆለት። ይሄ ልብስ 17ሺ ብር ነው። አዲስ ልብስ ናት። ቆንጆ ናት። መታ ብላ የተሰራች ልብስ ናት። ቀጣያል ልብሱ ያት እንደምታዩት፣ ጽድት ብላ የተሸመነ ሽመና ናት። ደስ ፈካልች ናት እንደምታያት ድዬ ቆንጆ አሰራር ና ያላት። እንደምታዩት እዚህ ጋ የተሰሩት ነገሮች ለልብሱ ውበት እንዲኖሩ አድርጎታል። ያምራሉ። በጣም የሚያምሩ የሚያምሩ ልብሶች ነው ያቀረብኩላችሁ በአሁኑ ቪዲዮ። እንደዚህ ደረጃውም ቆርጦ መሰራት ይችላል። አለዛ ግን እንዳለ መሰራት የሚችል ልብስ ነው። እዚህ ጋ ያሉት ፍሬም መዝጊያቸው ደግሞ ለልብሱ ውበት እንዲኖሩ አድርጎታል። መሀል ላይ ያለው ዲዛይን ቆንጆ ነው። በፒንክና ቢጫ ወርቀዘ ነጭ የተለያየ ከለሮች የገቡበት ልብስ ነው። መነኑ ሁለት አይና መነን ነው። ጽድት ብሎ የተሸመነ ሽመና ነው። እናንተ ፈልጋችሁ ዲዛይን መሰራት ይችላል። ከፈለጋችሁ አራት ማዕዘን ፈልጉ፣ ክብ እናንተ በመረጣችሁት መሰራት የሚችል ልብስ ነው። ይሄ ልብስ ነጠላው ይሄን ይመስላል። ትልቅ ነው። ተሰፍቶ ተቋጭቶ በደንብ ተለብሱታላችሁ። የነጠላው ዲዛይን የተወሰደው ይሄ ነው። መሀለኛው ፓርት ነው። ቆንጆ ነው። እንደዚህ አልቆለት ደግሞ ትከሻ ላይ ጣል ሲደረግ የሚያምር ውበት ያለው ልብስ ነው የሚሆነው። ልብስ አልቆለት 16 ሺ ብር ነው። ቆንጆ ልብስ ነው። ቀጣዩን ልብስ እዩት። ፒንክና የተለያየ ጥለት አጋባቢ የገባበት ነው። የሚያምር ውበት ያለው ልብስ ነው። እንደዚህ ሲዳሰስ ፈርጥ ያለው ነው የሚመስለው። ራሱ የተለያዩ ጥለቶች ገብቶበታል። እንደምታዩት ፈርጥ ነው የሚመስሉት። ጽድት ብሎ የተሸመነ ሽመና ነው። መነኑ ሁለት አይና መነን ነው። ቆንጆ ልብስ ናት። ቻሁን አራቱ አርብ ስትገጣጠም የሚያምር ውበት ያለው ልብስ ነው የሚሆነው። በጣም ያምራል። ነጠላው ይሄን ይመስላል። በጣም የሚያምር ነጠላ ቆንጆ ነጠላ አለው። አሪፍ ልብስ ናት እቺ ልብስ አልቆላት፣ 17 ሺህ ብር ናት። ይሄ ልብስ በትልቅም አለው ይሄ የሆነና ትልቅ አለው፣ ሰፋ ያለ ማለት ነው ጥለቱ ወደ ላይ። ይሄ መካከለኛ ነው። ቆንጆ ልብስ ናት ይቺ ልብስ። ቀጣይ ልብሱ ይዩት። እንደምታዩት ቆንጆ የሆነ ጥለት አገባብን ነው ያለው። ሻይን ያደርጋል እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አድርጎታል። እነዚህ ዲዛይኖቹ ፍሬም መዝጊያው ራሱ ውበት ያለው ልብስ እንዲኖር እንዲሆን አድርጎታል። ጽድት ብሎ የተሸመነ ሽመና ነው። ቆንጆ ነው የሆነ አራቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ነው የሚሆነው። እንደዚህ አይነት መካከለኛ ጥለት ለምትፈልጉቶቻችን ይሆናል። መነኑ ሁለት አይና መነን ነው። መታ ብሎ የተሰራ ልብስ ነው ይህ ልብስ። አልቆለት ሀያ ሺ ብር ነው። በጣም የሚወደድ ልብስ ነው። ውድ ልብስ ናት እንትኗ። ሳይዟ ትነስ እንጂ ጥለቷ በትልቅ ነበረው። ብዙ ሰው የሚወደው ልብስ ነው። እንደዚህ አይነት መካከለኛ ጥለት ለምትፈልጉቶቻችን ቶቻችን ይሆናል። ነጠላው ይሄን ይመስላል። በጣም ነው የሚያምር አሁን ይሄን ቁልት ትከሻ ላይ ጣል ሲደረግ የሚያምር ውበት ያለው ልብስ ነው የሚሆን። አሁን ይሄ ለሰርግ ለክርስትና ለፈልጋችሁት ፕሮግራም መሆን ይችላል። ቆንጆ ልብስ ነው። ቀጣ ልብስ ይዋት እንደምታዩት መካከለኛ ጥለት ናት። እዚህ ጋር የገቡት ዲዛይኖች ደግሞ ለልብሱ ውበት እንዲኖር አድርጎታል። እዚህ አይነት መካከለኛ ጥለት ለምትፈልጉ ቶቻችን የምትወል ልብስ ናት። ልብሷ ሻይን ታደርጋለች። ጥለት ጋር ተቀላቅሎ ሻይን የሚያደርግ ከለር ነው ያላት። ቆንጆ ልብስ ናት። ነጠላ እችን ትመስላለች። መካከለኛ ነጠላ ጥለት ነው ያላት። ያው ከልብሱ ጋር ይሄዳል ብለው ነው የሚሰሩ ሸማኔዎች። የነጠላውን ስፋት እና የቀሚሱን ስፋት አመጣጥ ነው የሚሰሩ። ቆንጆ ልብስ ናት። እች ልብስ አልቆላት አስራራ ሽብር ናት። አስራራ ሽብር ናት። ይቺ መካከለኛ ጥለት ለምትፈልጉ እህቶቻችን የምትወል ልብስ ናት። ጥለት አገባቧ በጣም ነው የምታምር። ቆንጆ ሆና የተሰራሽ ልብስ ናት። ቀጣይ ልብስ እያት። እንደዚህ መካከለኛ ጥለት ናት። ብቻውን አራቱ አርብ ስትገጣጠም የሚያምር ውበት ያለው ልብስ ነው የሚሆነው። አርብ ሰፊ ልብስ ናት። እንደምትያት ሞልቶታል እንትኗል ዲስፕሌይ ማሳየዋል። ሞል አድርጎታል። መንኑ ሁለት አይና መንን ነው መታብሎ የተሰራ ልብስ ነው። እንደዚህ አይነት ጥለት አገባው ለምትፈልጉቶቻችን ይሆናል። እዚህ ጋር ያሉት ነገሮች ደግሞ ለልብሱ የበለጠ ውበት እንዲኖር አድርጎታል። ዲዛይኑ ቆንጆ ነው። ልብስ አልቆላት 13 ሺ ብር ናት። እነዚህ አይነት መካከለኛ ጥለት ለምትፈልጉ ቶቻችን ይሆናል። ነጠላው ይሄን ይመስላል። ትልቅ ነው፣ ተሰፍቶ ተቋጭቶ በደንብ የምትለብሱት ነጠላ ነው። እንደዚህ አይነት መካከለኛ ጥለት ለምትፈልጉ ቶቻችን ይሆናል። አንዳንድ ጊዜ ከትልቅ ደግሞ መካከለኛ ጥለት ለምትፈልጉ ደንበኞቻችን እንደ አማራጭ ይሆናል። ቆንጆ ልብስ ነው። ቀጣዩ ልብስ እዩት። ቆንጆ ልብስ ናት፣ አዲስ ልብስ ናት። ች ልብስ እንደምታዩት በጣም ቆንጆ ናት። ይ በርገንዲ ከለር ነው በርገንዲና የሆነ ነጻ ያለ ከለር አለው። መሀሉ ላይ በርገንዲው ጋር ትንሽ ሻይን ያደርጋል። መነኑ ሁለት አይና መነን ነው። ጽድት ብሎ የተሸመነ ሽመና ነው። ከፈልጋችሁ እንደዚህ ቆርጠን እንሰራላችኋለን። አለብዛ ግን እንደዚህ ደግሞ ታምራለች። ከፈልጋችሁ እንደዚህ አለብዛ ደግሞ እንዳለ እስከ ደረጃው መሰራት ይችላል። ቆንጆ ልብስ ናት፣ ፋሽን ናት። ብዙ ያልተለበሰ ልብስ ነው። ይሄ ልብስ አዲስ ልብስ ነው። እቺ ልብስ አልቆላት አስራ ሁለት ሺህ ብር ናት። ጽድት ብላ የተሸመነ ሽመና ናት። ነጠላው ይሄን ይመስላል። እንደምታዩት ትልቅ ነው፣ ነጠላው ተሰብስቦ ተቋስቶ በደንብ የሚለበስ ነጠላ ነው። ትልቅ ልብስ ነው። ቆንጆ ልብስ ናት። ቀጣይ ልብስ እዩት። ፒንክ፣ ቀይ የተለያየ ጥለቶች የገቡበት ነው። አረንጓዴ ጎመኔ ከለር ማለት ነው። ቆንጆ ናት። መታ ብሎ የተሰራ ሽመና ናት። እንደምታዩት እዚህ ጋር ያሉት ፍሬሞች ለልብሱ ውበት እንዲኖር አድርጎታል። መሀል ላይ ያለው ዲዛይን ደግሞ ጽድት ያለ ነው። መታብሎ የተሰራ ልብስ ነው። ምንም አይነት ወርቀ ዘብ የላት የሚችል ልብስ በሳባ ብቻ ያለቀች ልብስ ናት። ከፈለጋችሁ ይችን አንዷን ደረጃ እንደዚህ መቆረጥ ይችላል። እንደዚህ ሲሆን ደግሞ የበለጠ ያምራል። እንደ ሰው ፍላጎት መሰራት ይችላል። መነኑ ሁለት አይና መነን ነው። ጽድት ብሎ የተሸመነ ሽመና ነው። መነኑ መታብሎ የተሰራ ነው። በፈልጋችሁ ዲዛይን መሰራት የሚችል ልብስ ናት። ነጠላ ይሄችን ትመስላለች። እንደምታዩት ትልቅ ነው ተሰፍቶ ተቋሽቶ በደንብ የምትለብሱት ነጠላ ነው። ትልቅ ነጠላ አለው። እቺ ልብስ አልቆላት አስራ አራት ሺህ ብር ናት። ቆንጆ ልብስ ናት። ጽድት ብሎ የተሸመነ ሽመና ነው። አሪፍ ልብስ ነው። ቀጣይ ልብስ ዩት ሻይን ያረጋል። የተለያየ ጥለቶች የገቡበት ነው። ጽድት ብሎ የተሸመነ ሽመና ነው። አርበ ሰፊ ልብስ ነው እንደምታዩት መካከለኛ ጥለት ለምትፈልጉቶቻችን ይሆናል። አሁን ይህ አራቱ አርብ ሲገጣጠም ቆንጆ ልብስ ነው የሚወጣው። የምታምር ልብስ ናት። ዚህ መካከለኛ ጥለት ለምትፈልጉቶቻችን ይሆናል። ነጠላው ይሄን ይመስላል። ቀሚሱን ነው የሚያለው። ራሱ ነጠላው ጠምነ የሚያምር ትልቅ ነጠላ አለው። ይሁን ለሰርግ ለክርስትና፣ መካከለኛ ጥለት ለምትፈልጉቶቻችን ይሆናል። መነኑ ሁለት አይና ነው መታ ብሎ የተሰራ መነን ነው። ፈልጋችሁ ድዛይን መሰራት ይችላል። እንደዚህ ደግሞ አልቆለት ይህ ልብስ ጽድት ትብሎ አልቆለት ዙሪያ ሲሆን ይሄ አሁን አራቱ ሲዞር የሚያምር ውበት ያለው ልብስ ይወጠዋል። የልብስ አልቆለት አስራ አራት ሺህ ብር ነው። ቀጣ ልብስ ያት መካከለኛ ጥለት ናት። ቀይ በርገንዲ እና ቀይ ወርቀዘብ የተቀላቀለበት ነው። በበርገንዲ ከለር ናት እቺ ነገር ደግሞ ለልብሱ ውበት እንዲኖረው አድርጎታል። ከመሀል ያሉ ዲዛይኖች እንደምታዩት ለልብሱ ውበት እንዲኖረው አድርጎታል። እዚህ ጋ ያሉት መሀል ላይ ፍሬሙ የሚያምር ፍሬም መዝጊያ አላቸው። እንደዚህ አይነት መካከለኛ ጥለት ለምትፈልጉቶቻችን ወቶቻችን የምትሆን ልብስ ናት። ቻውን አራቱ አርብ ስዞል የሚያምር ውበት ያለው ልብስ ነው የሚሆነው። ቆንጆ ልብስ ናት። መነኑ ሁለት አይና መነን ነው። ጽድት ብሎ የተሸመነ ሽመና ነው። የልብስ አልቆለት 16 ሺ ብር ነው። 16 ሺ ብር ነው። ጽድት ብሎ የተሸመነ ሽመና ነው። ሁለት አይና መነን ነው። ነጠላው ይሄን ይመስላል። ትልቅ ነጠላ አለው። አሁን ይሄ ተሰፍቶ ተቋጭቶ በደንብ የምትለብሱት ነጠላ ነው። ነጠላው እራሱ ያለችው ዲዛይን የምታምር ልብስ ልብስ ናት። ቆንጆ ልብስ ናት። ቀጣዩ ልብስ ዩት ሻይን ያረጋል። ቆንጆ ልብስ ነው። እነዚህ ነገሮች ደግሞ ልብሱ ፈርጥ ይመስላሉ። እራሱ ጽድት ብሎ የተሸመነ ሽመና ነው። እነዚህ ነገሮች ለልብሱ ውበት እንዲኖረው አርጎታል። ፍሬሙ ደግሞ መዝጊያው ቆንጆ ልብስ ነው። መነኑ ሁለት አይና መነን ነው። ጽድት ብሎ የተሸመነ ሽመና ነው። እነዚህ አራቱ አርብ ሲዞር የሚያምር ውበት ያለው ልብስ ነው የሚሆነው። እዚህ ላይ ያለው ደግሞ ደረጃው ነገር ለልብስ ውበት እንዲኖር አድርጎታል። አይታ እዚህ ጋር ያለው ከላይ ያ ከላይ ያለው ሆነ ይሄ አራቱ አርብ ሲዞር፣ ይሄ ሲዞር እራሱ የሚያምር ውበት ያለው ልብስ ነው የሚሆነው። ጽድት ብሎ የተሸመነ ሽመና ነው። ሁለት አይና መነን ነው። ይሄ ልብስ አልቆለት 18 ሺ ብር ነው ነው ሺ ብር ነው። ቆንጆ ልብስ ነው። ነጠላው ይሄን ይመስላል። በደንብ ተሰፍቶ ተቋሽቶ ምትለብሱ ነጠላ ነው። ትልቅ ነጠላ አለው። ቆንጆ ልብስ ነው። በፈልጋችሁ ዲዛይን ማሰራት ትችላላችሁ። ይሄ ልብስ ቀጣይ ልብሱ እዩት። የሚያምር ውበት ያለው ልብስ ነው። ቆንጆ ነው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አድርጎታል። እንደ ደረጃ የወጡት እዚህ ጋር ደግሞ እንደ ፍሬም ሆነው ገብተዋል። ልብሱ የበለጠ እንዲናበብ አድርጎታል። ቆንጆ ልብስ ነው። መነኑ ሁለት አይና መነን ነው። ጭድት ብሎ የተሸመነ ሽመና ነው። አሁን ይሄ አራቱ አርብ ሲዞር የሚያምር ውበት ያለው ልብስ ነው የሚሆነው። በፈልጋችሁ ዲዛይን መሰራት የሚችል ልብስ ነው ይሄ ልብስ ፈልጉ አራት ማዕዘን ትፈልጉ ክብ እናንተ መረጣችሁት፣ መሰራት ይችላል። ነጠላው ይሄን ይመስላል። ትልቅ ነጠላ አለው ተሰፍቶ ተቋሽቶ በደንብ የምትለብሱት ነጠላ ነው። በጣም ያምራል። እንደዚህ አይነት ጥለት አገባብ ለምትፈልጉ ቶቻችን የሚሆን ልብስ ነው። ይሄ ልብስ አልቆለት 18 ሺ ብር ነው። 18 ነው። ጽድት ብሎ የተሸመነ ሽመና ነው። ቆንጆ ልብስ ነው። ቀጣይ ልብስ እዩት። ደስ የሚል ጥለት አገባብ ነው ያለው። ሻይን ያደርጋል። ደረጃ ነው። ሶስት ደረጃ ነው። ከፈልጋችሁ አንዷን ደረጃ እንደዚህ መቀነስ ይቻላል። ከዛ ደግሞ እንዳለ መሰራት የሚችል ልብስ ነው። መነኑ ሁለት አይና መነን ነው። ጽድት ብሎ የተሸመነ ሸመና ነው። ፈልጋችሁ ድዛይን መሰራት ይችላል። ነጠላው ይሄን ይመስላል። ተሰፍቶ ተቋስቶ በደንብ ለብሱት ነጠላ ነው። የነጠላ የተወሰደው ይችን ሰፊዋን ፓርት ነው የወሰዷት፣ እዚህ ጋር እንደምታዩት ቆንጆ ልብስ ነው። ይሄ ልብስ አልቆለት 12 ሺህ ብር ነው ዲዛይን ጥለት አገባለም ፈልጉቶቻችን ይሆናል። ቆንጆ ልብስ ናት። ቀጣይ ልብሱ እዩት። እንደምታዩት ደረጃ ልብስ ነው፣ ግን ሰፊ ሁለት ደረጃ ልብስ ነው። ከፈልጋችሁ ይሄን አንዷን ደረጃ መቀነስ ይቻላል። እንደዚህ አድርጎ መካከለኛ ጥለት አድርጎ መሰራት ይችላል። አለዛ ደግሞ እንዳለ ፈልጋችሁት ዲዛይን መሰራት የሚችል ልብስ ነው። ቆንጆ ልብስ ናት። ሻይን ያደርጋል መታ ብሎ የተሰራ መነን ነው። መነኑ ሁለት አይና መነን ነው። ነጥለው ይሄን ይመስላል። ትልቅ ነው ተሰፍቶ ተቋሽቶ በደንብ ልብሱ ነጠላ ነው። እንደዚህ አይነት ጥለት አገባ ለምትፈልጉቶቻችን ይሆናል። የልብስ አልቆለት 12 ሺ ብር ነው። ቆንጆ ልብስ ነው። አሁን በግሩፕ ቢለበስ ብቻም ቢለበስ የሚያደምቅ ልብስ ነው። ቆንጆ ልብስ ናት። ቀጣይ ልብሶች እያቸዋል። እነዚህ ልብሶች የከለር ልዩነት ነው እንጂ ተመሳሳይ አሰራር ያላቸው ጽድት ያለ ነው ሻይን ያረጋል። ይሄ ወደ ህዋ ሰማየውና ወደ ነጭ ይሄዳል። ይህ ደግሞ ቸኮሌት ከለር እንደምታዩት፣ እዚህ ጋር ያሉት ነገሮች ደግሞ ለልብሱ ውበት እንዲኖረው አድርጎታል። መነን ሁለት አይና መነን ነው። ፈልጋችሁ በዚህ ከፈልጋችሁ በዚህኛው መሰራት የሚችል ልብስ ነው። በጣም የሚያምሩ ልብሶች ናቸው። ፋሽን ናቸው እነዚህ ልብሶች። እነዚህ ልብስ አልቆላቸው አስራ ስድስት ሺ ብር ናቸው። ትልልቅ ነጠላ አለው። ፈልጋችሁ ዲዛይን መሰራት የሚችል ልብስ ነው። ይሄ ልብስ ካፈልጋችሁ በዚህ ካፈልጋችሁ በዛኛው ከለር ማሰራት ትችላላችሁ። ነጥለው ይሄን ይመስላል። ትልቅ ነው፣ በጣም ትልቅ ነው። ተሰፍቶ ተቋሽቶ በደንብ የምትለብሱ ልብስ ነው። አልቆለት ደግሞ እንደዚህ ጣል ሲደረግ የሚያምር ውበት ያለው ልብስ ነው የሚሆነው። አሁን ይሄ አራቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ነው የሚሆነው። ቆንጆ ልብስ ነው። ቀጣይ ልብስ ዩት በቀይና በተለያየ ከለር የገባበት ልብስ ነው። እዚህ ጋር ደግሞ ፍሬሞቹ ወርቀ ዘቦ ተቀላቀለ ነው፣ ለልብሱ ውበት እንዲኖረ አድርጎታል። ከፈለጋችሁ አንዱን ደረጃ መቆረጥ ይችላለች። ሶስት ደረጃ ነው እንደዚህ መቀነስ ይችላል። ከዛ ደግሞ እንዳለ መሰራት የሚችል ልብስ ነው። መነኑ ሁለት አይና መነን ነው። ጽድት ብሎ የተሸመነ ሸመና ነው። እቺ ልብስ አልቆላት አስራ ሁለት ሺህ ብር ናት። አስራ ሁለት ሺህ ብር ናት። አዎ፣ ጽድት ያለች ልብስ ናት። ቆንጆ ነው። እንደዚህ አይነት መካከለኛ ጥለት ለምትፈልጉቶቻችን የምትወል ልብስ ናት። ነጠላው ይሄን ይመስላል። መካከለኛ ነጠላ ያላት አሁን ይሄን ከፈለጋችሁ ጊዜ ሰጣችሁ፣ ትልቅ ነጠላ አድርጎ መሸመን የሚችል ልብስ ነው። ቆንጆ ልብስ ናት። ይሄን ቀጣይ ልብስ እዩት። ጽድት ያለ ሽመና ነው። ቆንጆ ልብስ ነው። ጥለት አገባው የሚያምር ነው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖሩ አርጎታል። እስከ ላይ ነው ያለው እስከ መጨረሻ ያለው እስከ ወገባችሁ ድረስ። እነዚህ ደዶስ ነገሮች ለልብሱ ውበት እንዲኖሩ አርጎታል። ሚሱሙሉ በጣም በጥልፍ የገቡ አይመስሉም፣ ግን እንደዚህ በሽመና የመጡ ናቸው። እነዚህ ጽድት ብሎ የተሸመነ ሽመና ነው። አጋጣሚ ነጠሉ አልመጣም። ቆንጆ ልብስ ነው። መነኑ ሁለት አይና መነን ነው። ፈልጋችሁ ዲዛይን ተሰርቶ ይሄ ልብስ አልቆለት አስራ ሁለት ሺ ብር ነው። ቆንጆ ልብስ ነው። የዛሬዎቹ አልባሳት እነዚህን ይመስላሉ። እስከ ፍጻሜ ስላያችሁ እጅግ አርገን እናመሰግናለን። በቪዲዮችን መካከል የወደዳችሁት ልብስ ካለ በምናስቀምጣቸው ስልክ ቁጥሮች ስክሪን ላይም የኮመንት የመጀመሪያ ቦታ ላይም ስልኮቻችን ይቀመጣሉ። ብትፈልጉ በሶሻል ሚዲያዎች በሁሉም ብትፈልጉ ደግሞ በቀጥታ ስልክ ብትፈልጉ ደግሞ በአካል አዲስ አበባ 22 ጸዲ ፕላዛ አንደኛ ፎቅ ላይ ደውላችሁ ልንመታችሁ በፈለጋችሁት አማራጭ መልበስ ትችላላችሁ፣ ኦርደር ማድረግ ትችላላችሁ ማለት ነው። እጅግ አርገን እናመሰግናለን። ሰብስክራይብ አድርጋችሁ የደውል ምልክቷን ብትጫኑ ቪዲዮ በለቀቅን ሰዓት ሰዓቱን ጠብቆ ወደ እናንተ ይደርሳችኋል ማለት ነው። ለጊዜያችሁ እጅግ አርጌ አመሰግናለሁ። ሳምንት አዳዲስ ነገሮች ዘን እንመጣለን። በያላችሁበት ሰላሙን